በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክብርሽ ገነነ ውድ የክብርሽ ገነነ ሚዲያ ቤተሰቦች ተከታታዮች እንደምናችሁ፣ እንደምንቆያችሁ። በመላው ዓለም የምትገኙ የክብርሽ ገነነ ሚዲያ ቤተሰቦች እንዴት ናችሁ? እንደምንቆያችሁ፣ እንደምንሰነበታችሁ። ጾሙ እንዴት የሄደ ነው? ሁሉም ነገር እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ያው ከላይ እንዳያችሁት፣ እንግዲህ ያው መዝሙር ተለቆላችኋል እሱም መዝሙር የገባችሁ እንግዲህ በደንብ አንዴ ሁለቴ ሦስቴ አራቴ አድምጡት። ለእኔ አድቫንቴጅ ስላለው ነው እና ለእኔ ቫሊው ስላለው የተለቀቀውን መዝሙር፣ አዲሱም መዝሙር የገባችሁ እዩ በደንብ አድርጋችሁ ደጋግማችሁ አንዴ ሁለቴ ሳይሆን እንደው በተቻላችሁ አስሬም ከቻላችሁ ደግሞ ከዛም በላይ ገብታችሁ እዩት። ዛሬ እንደው እስቲ የቅዱሳንን አማላጅነትን በመጽሐፍ ቅዱስ እናያለን። እንግዲህ ብዙ ሰዎች ያው ፕሮቴስታንቶች እንግዲህ ቅዱሳን ጻድቃን ሰማታት አያማልዱልም ሲሉ እንግዲህ ያው ደጋግሞ ይሰማሉ። ከኛ ጋርም ክርክር ይገጥማሉ። ከዛም አልፎ ደግሞ በቅዱሳን አማላጅነት አያምኑም። በጣም ደግሞ ከድንግል ማርያም ጋር ያላቸው ይሄ ድንግል ማርያምን እንደ ጠላት ማየት አይነት ነው የሚታይባቸውና ድንግል ማርያም ያላቸው ክብርም በጣም የወረደ ጭራሽ እንደውም እንኳን ሰው እኮ የገዛ እናቱን እንኳን የተወለደበት የስጋ እናቱን እንኳን ያከብራልና እነሱ ግን ለጌታን ጌታን ወልዳለች ብለው ይቀበላሉ። ነገር ግን ድንግል ማርያም ያላቸው ክብር ግን በጣም የወረደ ነውእና ነውና ድንግል ማርያም ለጻድቃን፣ ለሰማዕታት ለቅዱሳን ያላቸው ቦታ በጣም በጣም በጣም በጣም ለአንድ ሰው ያላቸውን ክብር እንኳን ለነሱ ክብር የላቸውም። እና ቅዱሳን ጻድቃን ሰማዕታት ያማላሉ ወይስ አያማልዱ የሚለው ነገር ከመጽሐፍ ቅዱስ ተነስተን ተንተርሰን ጥቅሶችን ያወጣን ቅዱሳን ጻድቃን ሰማዕታት እንደሚያማልዱ ለእናንተም ጥሩ ነው። የሆነ ነገር አቀብላችኋለሁ፣ እግዚአብሔር ያቀበለኝን ነው። እና ቅዱሳን አማላጅነት እንግዲህ በመጽሐፍ ቅዱስ በብሉ ኪዳንም በአዲስ ኪዳንም በደንብ ርጎ ቁልጭ እርጎ የተቀመጠ ነገር ነው። ማማለድ ማለት መለመን ማለት ነው። በነገራችን ላይ እና በመናፍቃኑ በፕሮቴስታንቶቹ ዘንድ ማማለድ ማለት እንደ ትልልቅ ነገር ነው የሚታየው። እና ክርስቶስን ኢየሱስ የሆነውን ኢየሱስ ክርስቶስ ጌታችን ዳሲን ኢየሱስ ክርስቶስን አማላጅ ይላሉ ሚያማሉትን ደግሞ ያማልዱ ይላሉ እና ጌታ የሆነን አምላክ ደግሞ አማላጅ ይላሉ። ሚያማልሉትን ደግሞ አማሉ ይላሉ እና ሁሉም ነገር ፕሮቴስታንቶች ጋራ ተገራብጦች ነው። እና እንዴት እንደሚያማልዱ ቅዱሳን አንጻር ቃን ሳማታትን እያንዳንዱ የተወሰኑ ጥቅሶችን አንስተን ከመጽሐፍ ቅዱስ እናያቸዋለን ማለት ነው። በመጀመሪያ ደረጃ የምናየው አብርሃም እንግዲህ፣ አብርሃም አብርሃም ሚስቱን ሳራን ይዞ ወደ አቤ ሜሊክ ንጉሥ ጌረራ በተሰደደ ጊዜ መልከ መልካም ስለነበረች በዚህ ሀገር ሰዎች ለአንቺ ሲሉ እንዳይገሉኝ ወንድሜ ነው በይ፣ እኔ ምቴ ናት እላለሁ አላት። እሺ እሺ ማለች። ከዛም ሲደርሱ እሱ ምቴ ናት አለ፣ እሷም ወንድሜ ነው አለችው። እንግዲህ የአብርሃም ሚስት እጅግ መልከ መልካም ስለነበረች፣ አብርሃምም ፈራ። በአንቺ ምክንያት የዚህ ሀገር ሰዎች እንዳይገሉኝ፣ እንዳይተናኩልኝ አንቺ ወንድሜ ነው በይል በይ እኔም ደግሞ እህቴና ትላለው ተባብሎት ተነጋግረው ሄዱ። ወደ ንጉስ ወደ ማን ንጉስ? ወደ አቤሜሌክ ወደ ንጉስ አቤሜሌክ ማለት ነው። ሲሄዱ እንደተነጋገሩ እሱም እህቴና ታለ እሷም ወንድሜ ነው አለች። ከዛ ግን ምን ሆነ መሰላችሁ? አቤሜሌክ ከእልፍኙ ገብቱ። እደርስባታለሁ ሲል የእግዚአብሔርን መልአክ መጥቶ ይቺን ሴት ይቺ ሴት ባለባል ናትና እሷን ከመቀማት እሷን በመቀማት ሞት የተፈረደብህ ነው አለው። አቢሜሌክም አውቄ አላደረኩምና ያላጣቴስ እንደምን ታጠፋለህ? እንደምን እንደምን ታጠፈኛለህ? አለው እግዚአብሔርን መልሶ እኔም ባለማወቅ መስራትህን አውቄ ከመድረስ ከለከልኩ። አሁን ሴቲቱ ወደ ባሏ መልስ፣ ሴቲቱን ወደ ባሏ መልስ። እሱም ነቢይ ነውና ስለአንተ ይጸልል ይጸልል፣ ትድናለህ። አያችሁ? ዋና ፖይንቱ ዜጋ ነው፣ ማን ማን? ነቢይ ነው፣ ማን? አብርሃም ነቢይ ነውና ስለአንተ ይጸልይልሃል አንተም ትድናለህ። አያችሁ? አይደለም ቅዱሳን፣ ጻድቃን፣ ሰማዕታት እንዴት እንደሚያማልዱ ማን ነው እሱ? ለምን ለምን አቤሜሌክ አቤ ሜሊክ ለምን ራሱ አልጸለይም? ስለራሱ ማለት ነው። ግን እግዚአብሔር ምንድን ነው አለ? ነብይ ነውና እሱ ስለ አንተ ይጸልይልሃል አንተም ትድንሃለህ ይላል። ዋን ዋን ፖይንቱ እዚህ ጋር ነው ፖይንቱ ነብይ ነውና ስለ አንተ ይጸልይልህ ትድንሃለህ። ባትመልሳት ግን አንተ እንድትሞት ያንተም የሆነ ሁሉ እንዲጠፋ እወቃለሁ። እዚህ ላይም አቤ ሜሊክ መጸለይ ሲችል ካለ እግዚአብሔር እንግዲህ አብርሃምን ስለአንተ አንተ ይጸልይልህ አለው። ራሱ እኮ መጸለይ ይችላል ነበር ስለ ራሱ መጸለይ ይችላል ነበር። ግን ምንድነው ያለው? አብርሃም ስለአንተ አንተ ይጸልይልህና ትድናለህ አለው። አያችሁ አይደል? እዚህ ጋር ፖይንቱ ማለት ነው። ቅዱሳን ጻድቃን ሰማታት እንዴት እንደሚያማልዱ አያችሁ። አብርሃም ስለ አቤሜሌክ ጸልዮ ከዳነ ድንግል ማርያም ስለኛ ጸልያ እኛ ማንድንበት ምክንያት አንዳች ነገር ነው። ስለዚህ ቅዱሳን ጻድቃን ሰማታት ያማልዳሉ። ይሄን ነው የምታገኙት ደግሞ ደሞ ከዛ እግዚአብሔርም አብሚሊክን ከደዌ ከዛ በኋላ ምንሆነ መሰላችሁ ከዚህ በኋላ አብርሃም ወደ እግዚአብሔር ጸለያል መጨረሻ ላይ ያነበባችሁ ሲትሄዱ ከዚያም በኋላ አብርሃም ወደ እግዚአብሔር ጸለየ አመለከተ ለመነ ማለት ነው ጸለየ ማለት አብርሃም ወደ እግዚአብሔር ጸለየ እግዚአብሔርም አብሚሊክን ከደዌ ፈወሰው ይላል ዘፍጥረት ምዕራፍ 20 ቁጥር 1 እስከ 18 ላይ ይህን ቃል የምታገኙት ዘፍጥረት 20 ምዕራፍ 1 ከቁጥር እስከ ምዕራፍ 20 ከ1 እስከ 18 ምዕራፍ 20 ከቁጥር 1 እስከ 18 ድረስ ዘፍጥረት ላይ ይህን ቃል ታገኙታላችሁ ማለት ነው። አያችሁ አይደለ? አብርሃም ስለማን ጸለየ? ስለ አቤሜሌክ። ስለ አቤሜሌክ ማን ነው? ስለ አቤሜሌክ ጸለየ፣ እግዚአብሔርም ፈወሰ። ከደብዩ ከተያዘበት እንትን ፈወሰ ማለት ነው እና ቅዱሳን ጻድቃን ሰማዕታት እንዴት እንደሚያማልዱ ዘፍጥረት ምዕራፍ 20 ከቁጥር 18 ላይ ይህን ታሪክ ያዙት። ቅዱሳን ጻድቃን ሰማያት አያማልዱም፣ ድንግል ማርያም አያማልድም የሚሉ ሰዎች፣ ይህ አንድ ምልክት አንድ ምስክርነት ነው ማለት ነው። ዘፍጥረት ምዕራፍ 20 ከቁጥር 1 እስከ 18 ድረስ አንድ ይያዙልኝ ማለት ነው። እንዴት እንደሚያማልዱ ማለት ነው። ሁለተኛው ደግሞ ኢዮብ ልዩ ልዩ ፈተና በደረሰበት በሕመም ሲሰቃይ በነበረበት ጊዜ አልፋዝ፣ ባለዳድ፣ ሳፎር የሚባሉ ወዳጆች ሊጠይቁትም መጥተው በማረጋጋት ፋንታ የሚያሳዝንን ነገር ተናግረው ስላሳዘኑትም ከኋላ ከደዌ በፈወሰው ጊዜ እግዚአብሔርም አልፋዝን እናንተና ሁለቱ ባልንጀሮች ስለ እኔ ስለ እኔ እንደ ባሪያዬ እንደ ኢዮብ ቅንነት አልተናገራችሁም፣ እና ቁጣዬ በእናንተ በሁለቱም ባልንጀሮች ላይም ትነዳለች። አሁንም ሰባት ወይፈንና ሰባት ድንጋሌ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱና ስለ እናንተ የሚቃጠል መስዋዕት አሳርጉ። ኢዮብም ስለ እናንተ ይጸልይላችሁ፣ እኔም ጸሎቱን እቀበላለሁ። ማን ኢዮብ ስለማን ይጸልይ? ስለ ስለ ኢዮብ የኢዮብ ወዳጆች ነው የነበሩ ነው። እንግዲህ ኢዮብ ያኔ ምስቱና ኢዮብ ያኔ ያለውን ንብረት ሁሉ አጥቶ ሰው ሁሉ ከርቶት ያለውን ንብረት ሁሉ አጥቶ ልጆቹ ሙቶበት በቁስል ተመቶ ምስቱ የገዛ ምስቱ እንኳን አንተ እግዚአብሔር ረስቶ ያለና ስደበው እግዚአብሔርን ሰድበህ ሙት እስክትለው ድረስ ማለት ነው። መከራ ስቃይ በበዛበት ጻድቅ ነው እኮ ኢዮብ ማለት ነው። ግን ያው ፈተና ነበረበትና ፈተናውን እግዚአብሔር እንግዲህ ሁሉን ነገር ካሳጠው በኋላ ግን እጥፍ እጥፍ አድርጎ ከፈተና በኋላ ሁሉን ነገር እጥፍ እጥፍ አድርጎ ነው ለኢዮብ የሰጠው። እና በዛን ሰዓት የመጡት ወዳጆቹ ምንድን ነው ያሉት? ያሉን ነገር ሲናገሩት ነበር ኢዮብ ማለት ነው። ኢዮብ በቃ በኃጢአቱ በበደሉ ይሄ ሁሉ ነገር ደረሰበት እግዚአብሔር እንዳስከፋ ሁሉ አድርጎ ኢዮብን ይሸንግሉት ነበር ማለት ነው። እግዚአብሔር ግን ኢዮብን ከመከራ ከስቃይ ካወጣው በኋላ ግን መጣባቸው ተመልሶ እግዚአብሔር እነዛ ሰዎች ላይ ማነው ወጥቷቸው እናንተ እንደ ኢዮብ እንደ ባሪያ እንደ ኢዮብ ቅንነት ቅንነት ያለው ነገር አልተናገራችሁምና እናንተን አለ። ግን መጨረሻ ላይ መስዋዕት አሳርጉ፣ ቁጣዬ በእናንተ ላይ የበዛች ናት ሲል ምንድን ነው ኢዮብ ካልጸለየ ካልጸለየላችሁ አትድኑም ነው። እነዚህ ሰዎች ለራሳቸው መጸለይ ይችሉ ነበር እኮ እነዚህ ሰዎች ለራሳቸው መጸለይ ይችሉ ነበረ? ግን እግዚአብሔር ደግሞ ማንን እዮብ ይጸልይላቸው፣ እናንተ ትድናላችሁ። ምጭለሽ ነው ነበረሽ ቅዱሳን ዘቀ ሰማት ማማለድ አይችሉም ወይም ደግሞ የቅዱሳን ዘቀ ምልጃ አያስፈልግ የሚባል ኑሮ ለምን እዮብ ስለነዚህ ሰዎች ጸለየ ማለት ነው። ከዛ ምንድን ነው እዮብም ስለእናንተ ይጸልይላችሁ፣ እኔም ጸሎቴን ይቀበላል፣ ጸሎቱን ይቀበላል። አያችሁ ከዚህ እንደምንረዳው ስለ አጣታቸው እግዚአብሔር ወደ እኔ ጸልዩ ከማለት እዮብን ለምን ስለእናንተ እዮብ ስለእናንተ ከሚጸልይ ለምን ነስራቸው ላላቸው ይጸልዩ ግን እግዚአብሔር ምንድነው ያለው ኢዮብ ስለ እናንተ ይጸለይላችሁ እኔም ጸሎቱን እቀበላለሁ አለ ከዛ በኋላ ምንድነው ኢዮብ ጸሎቱን ተቀበለ እግዚአብሔርም ኢዮብ ጸሎቱን ተቀበለ እግዚአብሔርም ኢዮብ ስለወዳጆቹ ጸለየ ጸለየ ግዜ ማርኮን መለሰለት ይላል ማለት ነው ኢዮብ ምራፍ 42 ቁጥር ሰባት ሁለቱን ከብሉ ኪዳን አይተናል አንድ ሁለቱም ደሞ ከአዲስ ኪዳን እና ይማ ደሞ ለዛሬና በቃ ደሞ ከጣይነት ደሞ ሆነ ሌላ እንደዚሁ ከላንክ ሁለት ታልኩኝ አቀርብላችኋለሁ ማለት ነው ከብሉ ኪዳን ሁለት ጥቅሶችን ካየን ከአዲስ ኪዳን ደግሞ እንደዚህ ይላል። በአዲስ ኪዳን ደግሞ እናንተን የሚቀበል እኔን ይቀበላል። የነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። የጻድቅንን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከነዚህ ከተናናሾቹ ለአንድ ቀዝቃዛ ጽዋ ውሃ ብቻ ደቀ መዝሙሬ በደቀ መዝሙሬ ስም የሚያጠጣም እውነት እላችኋለሁ፣ ዋጋው አይጠፋም። ማቴዎስ ምዕራፍ 10 ቁጥር 40 እስከ 42 ማለት ነው። ቀዝቃዛ ውሃ እንኳን በደቀ መዝሙሬ ስም የሚሰጥ እውነት እውነት እላችኋለሁ፣ ዋጋው አይጠፋም ማለት ነው። ጻድቅን በጻድቅ ስም ሲሰጠው የጻድቅን ዋጋ ያገኛል፣ የነቢይን በነቢይ ስም ሲሰጠው የነቢይን ዋጋ ያገኛል ማለት ነው። ስለዚህ ነቢያት እና ጻድቃን ሰማዕታት ምን ያህል እንደሚያማልዱ ነው እዚጋ የሚናገረው። ማቴዎስ ምዕራፍ 10 ቁጥር 40 እስከ 42 ማለት ነው። ይሄ ከአዲስ ኪዳን ነው። ሌላው ደግሞ ያዕቆብ ምዕራፍ አምስት ቁጥር አስራ ስድስት ላይ ትፈወሱ ዘንድ አንዱ ስለ አንዱ ይጸልይ፣ የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። አያችሁ ትፈወሱ ዘንድ፣ ትፈወሱ ዘንድ አንዱ ስለማን ይጸልይ? አንዱ ስለ አንዱ ይጸልይ፣ የጻዲቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል ማለት ነው። ማን ስለማን ይጸልይ? እኔ ስለ አንቺ፣ ስለ አንተ ወይም እኔ ስለናንተ፣ እናንተ ስለኔ ይጸልዩ። የጻድቅ ሰው ጽሎት ዋጋ ምን? በስራዋ ኃይልን ታደርጋለች ማለት ነው። ይህ ከአዲስ ኪዳን ነው። እንግዲህ ቅዱሳን ጻድቃን፣ ሰማዕታት እንዴት እንደሚያማሉሉ በደንብ ቁልጭ ብሎ ተቀምጧል ማለት ነው። ከዛ ደግሞ በማቴዎስ ወንጌል ምዕራፍ 15 ቁጥር 21 እስከ